አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? እየተከበራችሁ፣ ቤተሰብ ሰላም ናቸው? ወይኔ በጣም ሰላም ነኝ። ሰላም ያለ ህዝነት በእናንተ ላይ ይሁን። እንግዲህ ይሁን ክርስቲያን ወገኖችም ሰላም ብያ ለው። የማዳም ቅመሞች ሁላችንም ሰላም ብያ ለው እና እንዴት ናችሁ? የሚቀጥል እኔም የሚመስለኝ ረሙ እና ማሂ የእኔ ቆንጆ የኔ ጀግና በጣም ኮርቼ በሻለሁ። ሀቂቃ ወላይ ላዚ በጣም ነው ደስ ያለኝ። በርቺ። ለማስታረቅ መሄድ በጣም ጥሩ ነው። እና በአንድች ግለሰብ የመጣ እስከዛሬ ጓደኝነት የነበሩ ተቆራርጦ መቅረት ማለት በጣም ከባድ ነው። ስለዚህ እኔ እንደዚህ ያልጠበኩም ነበረ ረሙ ብላለች እኮ ማሚ፣ ማሚ ምንድን ነው ያለችክ? ለአንተ ምፈልገው ቀርታ ምታስቀራ የቀራች እና ሁሉንም ምታቅ በዲናችን አንድ የሆነች በሃይማኖት አንድ የሆነች ያለችው እና ስለዚህ እሷ የፈለገችው ነገር ሊኖር ይችላል። ግን ፊት ካልሰጣት የፈለገ እንኳ ቤት ምታ ለምን ግቢ ላይ ወይም በረንዳ ላይ አንጥፋ አተኛም አንተ መራቅ ነው ያለብክ። ስለዚህ ለጓደኛ ከም ስትል ማለት አሁን ጓደኛው ይፈልጋት አይፈልጋት አላህ ነው የሚያውቀው። እንግዲህ እሱ በራሳቸው መንገድ መዋጣት ይችላሉ፣ ግን አንተ ከዲንክ አንድ አይነት አይደለም። እንደገና ደግሞ በዛውም የጓደኛ ጓደኝነት አተክ ያውቅ ብልሃል ከጀማው እየተገናኘው አይደለም ለማን ብለክ ከጀሞ ምትሪቅበት ለማን ብለክ? ለአንድ ሰው የመጣ ሱም በሃይማኖት አንድ ያልሆነ ሰው መጥቶ አንተ እንደዚህ ነው እንደዚህ ነው ስላለክ ለሱ ብለክ ጀማ ትተዋለክ። እና ማይ የእኔ ጀግና የእኔ ቆንጆ፣ ወላሂ በጣም ነው ያኮራሽን። በርቺ ለማስታረቅ ሂጅበት፣ ጥሩ ነው ነገሩ፣ መፈታ ጥሩ ነው። እና አንተም አትስጥ ፊት በቃ ቁራጡን ይኸው ለምንድን ነው ኦዲዮስም ያለ ምክንያት አይደለም ጓደኝነት ማለት በጣም በጣም ከእናት የለናት ልጅ ማትነግረው ምስጥር ነው ለጓደኝነት የምትነግረው ጥሩ ገደኛ ካለክ ለብዙ ብዙ ነገር አብረክ ታሳልፋለክ እና ጓደኝነት ማለት በጣም የተከበረ ነው በጣም ጥሩ ነው ቀናው መንገድ ይምራል እና እኔ የሚመስለኝ እሷ የምትለቅ ነገር አትመስልም። አቄቃ አሁን ገና ሌላ ነገር መዘዘ የተጫወትከብኝ ስትል፣ አሁን ሰው በዚህ ምንድን ነው የሚያስበው? አስብ ያንተ ጆሮ ነው የሚያጠፋው። እና ስለዚህ አሁን ይሄ ቀላል ነው። በአጭሩ ማራቅ ትችላለህ። ከአንተ አንተ ውስጥ ከፍ ካልፈለገው ላፍ ብቻህን ያልፈልጋትም ራሳ መጠች ለወዲዮን ሰጠገም ማመሳሰል መጥቻ በቃ አላለም አመሳስሎ ለመኖር ማለት ነው። እና እኔ ያልፈልጋትን በኦዲንስ አጠገብ ብለክ ፊት ለፊት ካሜራ ብለክ ከኋላ ደግሞ ሌላ ነገር የምትላት ከሆነ ይሄ ትልቅ ነው። ቀያ ለልጅታ ያን ኢንፎርሜሽን ከሰጠሃት ራቅ ብትላት፣ በኦዲንስ አጠገብ አትልም አንተ። ኦዲንስም ፈርተክ ሳይሆን ምንም ፈርተክ ሳልሆን አላህን መፍራት አለብክ። ስለዚህ አንተ በዲንቅ ያ እንዳልሆነ ሰው እኔ ሀቂቃ እንደዚህ አልጠበኩም። ባየሁ ዩቱበር ሁነክ ስታስተላልፍ ባየሁበት ቀን ጀምሮ ሳዳ ምጥቅ የሆነ ስትናገር ደርብ በልክ እንደዚህ አልገመትኩም ነበረ። ስለዚህ አሁንም ያለው ነገር መፍትሄው አንተ ጋር አንተ ጋር ብቻ ነው። እሷ እንጃ፣ ያው ሴት ልጅ ናት። ምንም ማለት አልችልም። እኔ ግን ነገረ ስራውን ያየሁት ዳጊ ጥፋተኛ አለበትም አልልም። በተናደደ ሰዓት ሰው ብዙ ነገር ይናገራል። ያን ደግሞ ጓደኝነት ላለማጣት ጓደኛ አብራችሁ የበላችሁ አብራችሁ የጠር የጠጣችሁ ብዙ ደረጃ የደረሳችሁ በትንሽ ነገር፣ በአንድ ነገር ይህን ያክል ተቆራርጣችሁ መቅረት የለባችሁም። እንጀማችሁ በጣም ደስ ይላል። ተባበሩ። አንዱ ሲያጠፋ አንዱ ካላስተረቀ እኔ ወላ ማሂ በጣም በጣም በጣም ጅግና ቡቁ ደረባባ በጣም ነው ያኮራሽ። በጣም ነው ደስ ያለኝ። ሂጅበት መንገዱን አላህ ቀኝ አርገው። አስታርቀሽ በአንድ ላይ እንደመጀመሪያው መጥቶ ለኦዲንሱ ደህና ነገር ያስተላልፋሉ ብዬ ጠበቃለውኝ። አሰንም ገብቶበታ ያው ነገሩ እሱ ነው የቀሰቀሰው። በጣም ነው ደስ የሚለው። እኔ ሀቂቃ በጣም ደስ ብሎኛል። ስለዚህ ኢንሻላህ ሰላሙን ያምጣው፣ ነው ምንለው። ማይ ኔ ቆንጆ የኔ ጀግና እኔ እንጂ ደጋግሜ ነው ማመሰግንሽ። ሀቂ በጣም ነው ደስ ያለኝ። ና ሂጅበት፣ አላህ ያስተካክለው። እንግዲህ ዱአ አድርጉ። እንግዲህ ላይክ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። አዳዲሶች የማዳም ቅመም ሲመጡ እንግዲህ አታስከፏቸው እላቸዋለኝ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።